ሰላም ጤና ይስጥልን ተመልካቾቻችን፣ እንኳን ወደ ኢትዮ ኤአይ ኢንሳይት በሰላም መጣችሁ። በኃይሉ ነኝ። በዛሬ ፕሮግራማችን የምንመለከተው እጅግ በጣም አስገራሚ የሆነ ጉግል የለቀቀው አዲስ ሞዴል አለ። ይህም ኤክስፐሪመንት ዊዝ ጀሚናይ 2.0 ፍላሽ ኢሜጅ ጄኔሬሽን ይባላል። ይህንን ሞዴል ነው አብረን የምንመለከተው ዛሬ። እንግዲህ ለድምፄ መበላሸት ይቅርታ እጠይቃለሁ፣ ጉንፋን ይዞኝ ነው። እንግዲህ በጣም የሚገርሙ የሚገርሙ ስራዎችን በዚህ ሞዴል ላይ አብረን እንመለከታለን ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሌሎቻችሁ ላይክ ኮሜንት ኮንቴንት ሼር ማድረግ እጅግ በጣም ይበረታታል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እዚጋ እንደምትመለከቱት ይህ ሞዴል ኤክስፐሪመንታል ሞዴል ነው የተለቀቀው ማርች 12 ነው ከሁለት ቀን በፊት ማለት ነው ማርች 12 2025 እንደ ፈረንጆቹ አቆጣጠር ማለት ነው በጣም የተለያዩ ነገሮችን ይሰራል የመጀመሪያው ቴክስት እና ኢሜጅን አንድ ላይ ቀላቅሎ ይሰጠናል ከዛ ውጭ ኮንቨርሴሽናል ኢሜጅ ኤዲቲንግ እዚጋ እንደሚሰራ እንመለከታለን ከዛ አካባቢያችን እንድንረዳ በቀላሉ ያግዘናል የተለያዩ የቴክስት ፎርማቶችን ይሰጠናል ማለት ነው ስለዚህ ይህንን ካልን እንደ መግቢያ ቀጥታ ወደ ፕሮግራሙ ገብተን ምን አይነት ስራዎች እንደሚሰራ በእኛ ኮንቴክስት በኢትዮጵያ ኮንቴክስት አብረን እንመለከታለን ማለት ነው። ጀሚና 2.0 ፍላሽን ተጠቅመን የተለያዩ ኢሜጆችን ክሬት ለማድረግ መጀመሪያ ጉግል ኤአይ ስቱዲዮ ላይ መሄድ ይጠበቅብናል። ጉግል ኤአይ ስቱዲዮ ላይ መሄድ እንዴት ነው የምናገኘው? እዚህ ጋር እንመጣና ጉግል ላይ እንሄዳለን። ከዛ በኋላ ኤአይ ስቱዲዮ ብላችሁ እንደዚህ ብጽፉ ኤአይ ስቱዲዮ ጉግል ብሎላችሁ ይመጣል እዚህ ጋር። ከዛ በኋላ ቀጥታ ጂሜል መጀመሪያ ሳይኒን ማድረግ አለባችሁ ማለት ነው። ከዛ ያው ቀጥታ ወደዚህ ወስደናል ማለት ነው። እጅግ በጣም ቀላል ነው። ከዛ እዚህ ጋር ከመጣም በኋላ ምንድነው የምናደርገው? መጀመ ሞዴላችን መምረጥ አለብን። እዚጋ ሞዴል በስተቀኝ በኩል ዚጋ እንደምትመለከቱት ሞዴሎች አሉ። ሰው የመጀመሪያው ጀሚና 2.0 ፍላሽ ኤክስፐሪመንት ከመጣላችሁ ጥሩ ነው፣ እሱን ነው የምንፈልገው። ካልመጣ ግን ክሊክ ታደረጉና እዚጋ ከሞዴሎች ውስጥ ዚጋ መታችሁ ይኸው ዚጋ እንደምትመለከቱት ፕሪቪው ላይ ያለው ጀሚና 2.0 ፍላሽ ኤክስፐሪመንት የሚላለ እሱን ክሊክ ታደርጋላችሁ ማለት ነው። ይህንን ከመረጥን በኋላ ቀጥለን የምንመርጠው ምንድን ነው? አውትፑት ፎርማት ነው። እኔ ኦልሬዲ ኢሜጅ ኤን ቴክስ ብዬ መርጫለሁ። እሱን ደግሞ ዚጋ መታችሁ ከፈለጋችሁ ቴክስት ብቻ ቴክስት ካደረጋችሁ ኢሜጅ አይሰጣችሁም። ነገር ግን የምንፈልገውኛ ኢሜጅም ቴክስትም ስለሆነ ኢሜጅን ቴክስት የሚለውን እዚጋ እንመርጣለን ማለት ነው። ይህንን ካደረግን በኋላ ቀጥታ እዚጋ ነው የምንመጣው። እዚጋ እንመጣና ይህ ክሪኤት ፕሮምፕት የሚለውን ትጫናላችሁ። ይህን ክሊክ ስታረጉ ይሄ ይመጣላችሁ። ስለዚህ ዚጋ ፕሪቪዎቹ አሉ። ኢሜጅ ኤዲት ማድረግ ይችላል። ቪዥዋል ስቶሪ ይሰራላችኋል። በርዝዴ ካርድ ይሰራል ማለት ነው። ከዛ ዚጋ መተንኛ የራሳችንን እንሰጠዋለን። ስለዚህ ኢሜጅን የማገኘው ኬት ነው ኔ እዚ ጋር ፒክስል ላይ እንመጣለን። ፒክስል እንግዲህ የፈለጋችሁትን ከኮፒራይት ነፃ የሆኑ ኢሜጆችን በቀላሉ ዳውንሎድ ማድረግ ትችላላችሁ ማለት ነው። ስለዚህ የፈለጋችሁትን ኢሜጅ ከዚ ጋር ዳውንሎድ አድርጋችሁ ተጠቀሙ። እኔ ኦልሬዲ አድርጊያለሁ። ስለዚህ እዚ ጋር መጣና አንድ ኢሜጅ እንሰጠዋለን መጀመሪያ። ስለዚህ ይህን ኢሜጅ አግኝቻለሁ። ባክግራውንዱን አልወደድኩትም፣ እንደምትመለከቱት ሙሉ በሙሉ ዳርክ ነው። ባክግራውንዱን ሪሙቭ አርግ ብየዋለሁ፣ እዚ ጋር እንደምንመለከተው። ስለዚህ አሁን ረንለዋለሁ እንደምታዩት፣ ው ሪሙቭ አድርገልኝ ባክግራውንዱ ማለት ነው። በጣም በፍጥነት በሚገርም ሁኔታ ሪሙቭ አድርጎልኛል። ስለዚህ ሰፋ አድርገን ስናየው ይህንን ይመስላል ማለት ነው። አያችሁ፣ አሁን የተሻለ ነው። ከቅድሙ ባክግራውንድ ይልቅ ይሄኛው የተሻለ ባክግራውንድ ነው ማለት ነው። እዚህ ጋር ይህንን ካደረጋችሁ በኋላ ኢሜጁን የምትፈልጉት ከሆነ ዳውንሎድ ማድረግ አለባችሁ። ዳውንሎድ ማድረግ አለበለዚያ ሴቭ አድረግላችሁን ጉግል ኤአይ ስቱዲዮ ውስጥ ማለት ነው። ስለዚህ እሱ እንደዛ ታደርጋላችሁ። እንዳያችሁት እንግዲህ በጣም በፍጥነት በሰከንድ ውስጥ ባክግራውንዱን በነፃ ሪሙቭ አድረገልን ማለት ነው። አሁን ይህኛውን ፒክቸር ሰጥቼዋለሁ። ምንድን ያልኩት ከለሩን ስ እንዲያደርግልኝ እንዲያሻሽልኝ የጠየቅኩት እስኪ ያሻሽለዋል ወይ የሚለውን አብረን እንመለከታለን። እንደምትመለከቱት ይሄኛው ትንሽ ብለርድ የሆነ ነው ዳርክ ነገር ነው። አያችሁት፣ እዚጋ እንዴት እንደቀየረው። ይሄኛውና ይሄኛው ማነጻጸር ትችላላችሁ። ካለምንም ጣጣ ያው ይሄኛውን ኢሜጅ እንደዚህ አድርጎ ቀይሮታል ማለት ነው። በጣም ነው እዚጋ አሁን በጣም ብራይት ነው። እንደገና ፎሎ አፕ መስጠት እንችላለን እዚሁ ጋር መልሰን ማለት ነው። አሁን ባክግራውንዱን እንደገና ደግሞ ቀይርልኝ አልኩት፣ ይህንኑ ኢሜጅ ማለት ነው። እስኪ ቀይረዋል ወይ የሚለውን አብረን እናያለን። መጀመሪያ ዳርክ ነበረ። አያችሁ፣ ባክግራውንዱን እዚጋ ወደ ዋይት ቀየረው ማለት ነው። እንግዲህ በጣም የሚገርም ቱል ነው። በቀላሉ በነጻ በሰከንድ ውስጥ የምትፈልጉት ነገር እዚሁ ስቴፕ ባይ ስቴፕ በቴክስት ብቻ በፕሮምት ብቻ ይቀይርላችኋል ማለት ነው። አሁን ደግሞ ከበድ ያለ ነገር እንስጠው። የእኛን ዶሮ ወጥ እንዴት እንደሚሰራ ስቴፕ ባይ ስቴፕ እንዲያሳየን እንጠይቀዋለን። ኢሜጅ እና ቴክስት ቀላቅሎ እንዲያሳየን ማለት ነው። ስለዚህ እሱን ደግሞ እስኪ እንዴት እንደሚሰራ አብረን እንመለከታለን። እንደምታዩት እጅግ በጣም ፈጣን ነው። መጀመሪያ ማዘጋጀት ያለብንን ነገር እዚ ጋር ዘርዝሮልናል። ይኸው እዚ ጋር እንደምትመለከቷቸው ሁሉም ነገሮች አሉ በቴክስትን በንትን ማለት ነው። ይህን ሽንኩርቱን እንዴት እንደምናቁሏላ እዚ ጋር እያሳየን ነው። ኤአይ ጄኔሬቲድ የሆኑ ኢሜጆች ናቸው እነኚህ ኢሜጆች ከዛ እስቲ ቀጥሎ ያለውን ደግሞ አያችሁ፣ በርበሬ እንዴት እንደምንጨምርና እንዴት እንት እንደምናደርገው፣ ከዛ በኋላ ቲማቲም ምናምን ጨምረን እንዴት በደንብ አድርገን እንደምንሰራ፣ ከዛ በኋላ ችክኑን እንጨምራለን ይላል። እንደምትመለከቱት እንግዲህ ዶሮ ወጥ እንዴት እንደሚሰራ እዚህ ጋር በቀላሉ ከዛ እንቁላል መጨረሻ ላይ እንዴት እንደሚጨመር ምናምን እያሳየን ያው እንደምትመለከቱት መጨረሻ ላይ እንዴት እንደሚበላም እዚህ ጋር አሳይቶናል ማለት ነው። ኢሜጅም ቴክስትም ሙሉ በሙሉ ጋይድ እያደረገ ይሰጣችኋል ማለት ነው። እና ይህ እጅግ በጣም አስገራሚ ነገር ነው። አሁን ደግሞ ሳምቡሳ እንዴት እንደሚሰራ እንጠይቀዋለን። ሳምቡሳ እንዴት እንደሚሰራ ስቴፕ ሰላማዊ ስቴፕ እንዲያሳየን ማለት ነው። ይኸው እዚ ጋር እንደምትመለከቱት መጀመሪያ ምን ማዘጋጀት እንዳለብን እያሳየን ነው። ከዛ በኋላ ስቴፕ ባይ ስቴፕ እንዴት እንደሚሰራ እያሳየን ነው። እንደምትመለከቱት እዚ ጋር ማለት ነው። እነህ እንግዲህ ኢሜጆቹ ቀጥታ ራሱ ክሬት ያደረጋቸው ናቸው፣ ኤአይ ጄኔሬተር ናቸው፣ ከሌላ ቦታ አታገኛቸውም። ስለዚህ እንዴት እንደሚሰራ እዚ ጋር እያሳየ ነው። አያችሁ ሳምቡሳው እንዴት እንደሚሰራ ስቴፕ ባይ ስቴፕ፣ እያንዳንዱን ስቴፕ ነው እዚ ጋር የዘረዘረ። መጨረሻ ላይ ይኸው እዚ ጋር እንዴት እንደሚደረግ ምን ላይ እንደሚቀመጥ ይኸው መጨረሻ ላይ ያችሁት ሳምቡሳ፣ የመጨረሻ ሳምቡሳ ይኸው እዚ ጋር ደርሷል ማለት ነው ነው። ስለዚህ ምንም መጨናነቅ አያስፈልግም። ኢሜጅም ቴክስትም ስቴፕ ባይ ስቴፕ በቀላሉ በነጻ ጀሚናይ ኤአይ ላይ እዚጋ መታችሁ፣ ጉግል ኤአይ ስቱዲዮ ላይ መታችሁ በቀላሉ ይሰራላችኋል ማለት ነው። አዲስ የተለቀቀው ሞዴል ጀሚናይ 2.0 ፍላሽ ኤክስፐሪመንት ማለት ነው። አሁን ደግሞ ሌላ ነገር እንሰጠዋለን እዚጋ እስኪ ይሄኛውን ፍሬዝ ዩኒቲ ስትሪንግስ የሚለውን ነገር ዲዛይን መልክ እንዲሰላለኝ እዚህ ጋር ጠይቄዋለሁ እንደምትመለከቱት እንደምትመለከቱት እዚህ ጋር በሚያምር መልኩ እንደዚህ አድርጎ ሰርቶታል ማለት ነው እዚህ ጋር እንደነገርኳችሁ እዚህ ጋር ዙም ማድረግ ትቻላችሁ ከዛ ውጭ ካልፈለጋችሁ ደግሞ እዚህ ጋር ዳውንሎድ ማድረግ አለባችሁ ምክንያቱም ሴቭ አያደርግላችሁም ሌላኛው ቪዥዋል ስቶሪ ቦርድ ስራ አለን ነው የምንለው እንግዲህ እስኪ እሱ እንዴት እንደሚሰራ ደግሞ አብረን እንመለከታለን ማለት ነው ያው እንደምትመለከቱት የሲንደሬላን ቪዥዋል ስቶሪ ቦርድ አያቸው ኮንሲስተንት የሆኑ ኢሜጆች ናቸው እዚህ ጋር እንደምትመለከቱት የሚገርም ነው እንደምትመለከቱት እዚህ ጋር እንግዲህ ይህንን በጣም በሚገርም የሰራው ማለት ነው። ስለዚህ ምንድነው እሱ ያው ኮንሲስተንትሊ አንዳንድ ኢሜጆችን በቀጥታ እንዴት እንደምናገኝ ያሳየናል ማለት ነው ስቶሪ ቦርድን በተመለከተ ማለት ነው። እንግዲህ አዲስ የተለቀቀ ሞዴል ነው። በደንብ እየበለጸገ ሲሄድ ደግሞ ብዙ ነገሮችን ማከናወን ያስችለዋል። ያው ቅድም እንዳልኳችሁ ያው እዚህ ጋር ዳውንሎድ ማድረግ አለባችሁ። የምትፈልጉትን ነገር ከዚህ ዳውንሎድ እና ኮፒ አድርጋችሁ መውሰድ አለባችሁ። አለበለዚያ ከዚህ እንደወጣችሁ ወዲያውኑ ለምሳሌ እኔ ከዚህ ቦታ አላገኘውም ተመልሼ ማለት ነው። ሌላኛው የፓስፖርት ፎቶ ክሬት ያደርግላችኋል። ከፈለጋችሁ ኤዲትም ያደርግላችኋል በፓስፖርት ሳይዝ ማለት ነው። እኔ ግን እዚህ ጋር ፕሮምት ሰጠዋለው ክሬት ስኩዌር ፓስፖርት ፎቶ ኦፍ አን ኢትዮጵያን ውመን ብየዋለው። እዚህ ጋር እንደምንመለከተው እንግዲህ እዚህ ጋር እያችሁ በደንብ አድርጎ የፓስፖርት ፎቶ ባክግራውንዱን ዋይት አድርጎ ሰርቶናል ማለት ነው። የኢትዮጵያ አርቴፊሻል ኢንተለጀንስ ክሬት ያደረገው ኢሜጅ ነው ይሄ። እጅግ የሚገርም ብቃት ነው ያለው ማለት ነው። እንደምትመለከቱት ነገሮች እጅግ በጣም ቀላል ናቸው። አሁን ማለት ያው እዚህ ጋር ዳውንሎድ ማድረግ እንችላለን፣ ዙም አድርገን መመልከት እንችላለን። እዚህ ጋር እንደምትመለከቱት ዙም አድርገን አይተነዋል። ያው በጣም ቲፒካሊ የኢትዮጵያ ከለር ያላት ሴት ጸጉሯ ኤቭሪቲንግ የኢትዮጵያ ከለር ያለው እንትን ሰጥቶናል ማለት ነው። ምን ያክል በጣም ብቃት እንዳለው ትመለከታላችሁ። እዚህ ጋር እዚጋ ቪንቴጅ ኢሜጆችን ደግሞ ክሬት እንዲያደርግ ጠይቄዋለሁ ማለት ነው። እዚህ ጋር ለምሳሌ እዚህ ጋር እንደምትመለከቱት ይህን ጠይቄዋለሁ። ይህን ፕሮም ሰጥቼዋለሁ። ስለዚህ እስኪ ምን አድርጎ እንደሚሰራው ደግሞ እናያለን። ያው እንደምትመለከቱት እዚ ጋ በደንብ አርጎ ሰርቶታል። ዙም ላድርገውና ላሳያችሁ ዲስ ኢሜጅ ዋዝ ጀነሬትድ ባይ ጀሚናይ 2.0 ፍላሽ ሲ ስቴፕ ባይ ስቴፕ ኢንስትራክሽን ኦን ኢትዮ ኤአይ ኢንሳይድ። አያችሁ፣ ይህንን በጣም በጣም የሚገርም ነው የሚገርም ስራ ነው የሚሰራው። እዚ ጋ ሌሎች ሞዴሎች ላይ ስትመለከቱ ቴክስቱን እንደዚህ ልቅም አድርጎ አያገኝላችሁም። ይሄኛው ግን በጣም የሚገርም ሁኔታ በደንብ ነው የሰራው ማለት ነው። እዚ ጋ ደግሞ ሌላ የኢትዮጵያ አሁን ደግሞ ይሄኛውን ስራ ልኝ ብየዋለው። እንግዲህ አያችሁ እንዴት አድርጎ እየ የሰራው እንዳለ ጋርዲያን ኦፍ ላሊበላ ብሏል። ላስታ ስለላስታ የሰራው እንደምትመለከቱት በጣም የሚገርም ነው። ይህን ኢሜጅ ዙም አድርጌ ላሳያችሁ እንደምትመለከቷት በጣም የምትገርም ባህላዊ እንትኑን እዚ ጋ አካቷል ማለት ነው። ከዛ እዚ ጋ ደግሞ መጥቶ ው እዚ ጋ ሄኛውን እንደዚህ ሰርቶታል። ው እዚ ጋ እንደምትመለከቱት እንግዲህ የሚገርም የሚገርም ስራ ነው የሰራው ይሁ እዚ ጋ ኮንሲስተንት የሆነ የኢሜጅ ካራክተር ነው የሰርጠን ማለት ነው። ይህ እንግዲህ በጣም ለብዙ ነገሮች እጅግ በጣም ጠቃሚ የሆነ ነገር ነው። ብቃቱ ምን ያክል ከፍ ያለ እንደሆነ እዚ ጋር መመልከት እንችላለን። እንዳልኳችሁ እዚ ጋር ዳውንሎድ ማድረግ አለባችሁ። ከፈለጋችሁ ዙም እዚ ጋር አድርጋችሁ ማየት ይችላላችሁ። አለበለዚያ ከዚህ ወዲያው እንደወጣን ይጠፋል ማለት ነው። ሌላኛው የስሪዲ ካርቱን ስታይል ስቶሪ ስራልን ያልኩት እንግዲህ በኢትዮጵያ ኮንቴክስት አድርጌ ነው የጠየቁት። እዚ ጋር እንዴት ሰራዋ ላይ ሰራው የሚለው እንመለከታለን። ትንሽ ከበድ ያለ ይመስላል ግን ሰርቶ ተቀምጠውታል። እዚጋ እንደምትመለከቱት የኢትዮጵያ ሃይላንድ ላይ እንግዲህ ካርቱን ነው ይሄ። እንደምትመለከቱት እዚጋ ይሄ ሺፕ አለ ወይም በግ አለ፣ ከዛ ጭላዳ ባቡን ጠይቄዋለሁ። ፕሮምፕቱ ላይ እንደምትመለከቱት ያው እዚጋ የሚገርም ነው። ያው የካርቱን ስታይል ኢሜጆች ናቸው እነኚህ። ይሄ እንግዲህ በጣም በተለይ ብዙ ነገር ለምትሰሩ ለልጆች ማስተማሪያ እንደዚሁም የሆነ ታሪክ መተረክ ለምትፈልጉ ሰዎች ስቴፕ ባይ ስቴፕ ኢንስትራክሽን ለመስራት ለምትፈልጉ በጣም የተለያዩ ነገሮችን ለመስራት የምትፈልጉ ሰዎች ይሄ በጣም ነፃ የሆነ በሰከንዶች ውስጥ እነኚህን ነገሮች የሚሰራ ቱር ነው ማለት ነው። እዚህ ጋር ደግሞ ሪዲዛይን ትራዲሽናል ኢትዮጵያን ኮፊ ፖት ወይም ጀበና ወደዚህኛው ቀይርልኝ ብየዋለው ማለት ነው። ስለዚህ እስኪ እንዴት አድርገ ይቀይረዋል የሚለውን እንመለከታለን። ያው ቀየረው። ጀበናን እንደዚህ አድርገ ቀይረው ነበር ያልኩት። እንደምትመለከቱት የጀበና ስታይል ስለሆነ አለ ነገር ግን ሙሉ በሙሉ ቀይሮታል ማለት ነው ስለዚህ ዲዛይን በማድረግ በጣም ጎበዝ ነው ማለት ነው ቀጥለን እንግዲህ እዚኛው ደግሞ የምናየው እዚጋ አሁን እንደምትመለከቷት እዚህ ፒክቸሩ ላይ ያለችው ሴትዮ የለበሰችው ልብስ እናያለን ወደ ሱፍ ቀይረው እንለዋለን ልብሷን ይቀይረዋል ወይ የሚለውን ነገር እስኪ አብረን እንመልከት እንደምትመለከቱት እንግዲህ እዚጋ ልብሷንም ቀይሮታል እንደምትመለከቱት ነው ልብስ ሱፍ አልብሷታል ማለት ነው ስለዚህ የሚገርም ነው እዚጋ ፎን ነበር መጀመሪያ ወደ ኮፊ ቀይሮታል ልብሷን ወደ ሱፍ እዚጋ ቀይሮታል ማለት ነው ባክግራውንዱ እራሱ ነው እንዳለን ያለው እስኪ አሁን ደግሞ ይህንን ቀይረን እንለዋለን ይህንን ኢሜጅ ወደ ሌላ ነገር እንዲቀይረው እዚህ ጋር ጠይቀነዋል። እዚህ ጋር እንመልከት እንዴት አድርገ እንደሚቀይረው እናያለን ማለት ነው። አያችሁ ይሄ ኢሜጅ ወዴት እንደተቀየረ። ስለዚህ በቀላሉ በደንብ መቀየር ይችላል ማለት ነው። ይሄንን ኢሜጅ ነው ወደዚህ የቀየር ነው እና የሚገርም የሚገርም ስራ ነው የሚሰራው ማለት ነው። እንግዲህ በአጠቃላይ ጀሚናይ 2.0 ፍላሽ አዲስ የተለቀቀው የኤክስፐሪመንት ሞዴል እንደዚህ አድርጎ ኢሜጆችን እንትን ያደርጋል። ከዛ ውጭ ስቶሪ ቦርዶችን ይሰራል። ከዛ ውጭ በርዝዴ ካርዶች ወይ ደግሞ ዊዲንግ ካርዶዎች የተለያዩ ካርዶችን ማዘጋጀት ትችላላችሁ። ለምሳሌ እዚህ ጋር አሁን ይሄኛው ነው የነበረው ሀፒ በርዝ በርዝደይ እንትን በልብዩ አለው። እዚ ጋር እንደምትመለከቱት ይሄው ሃፒ በርዝደይ በዚህ ዲዛይን እንደዚህ አድርጎ ሰርቶታል ማለት ነው። እዚጋ ኤዲት ማድረግ ትችላላችሁ። ከዛ ውጭ ሌሎች ነገሮችንም እንደዚሁ ማከናወን ትችላላችሁ። ለምሳሌ እዚ ጋር ቪዥዋል ስቶሪ እዚ ጋር አለ። ጀነሬት ስቶሪ አባውት ዋይት ቤቢ ጎት ጎይንግ ኦን አድቨንቸር ምናምን የሚል አለ። እዚ ጋር እንደምትመለከቱት አያችሁ ዋይት ስቶሪ ቦርዶችን እዚ ጋር ኮንሲስተንት የሆኑ ኢሜጆችን በመስራት በቀላሉ ይሰራልናል ማለት ነው። እንግዲህ በጣም በጣም የሚገርም ሞዴል ነው። ያው እንደምትመለከቱት ይህ ስቶሪ ቦርድ ነው። የተለያዩ ታሪኮችን ሰታችሁት የተለያዩ ስቶሪ ቦርዶችን እንዲሰራላችሁ ማድረግ ትችላላችሁ ኮንሲስተንት የሆኑ ኢሜጆችን በመጠቀም ማለት ነው። እነኚህ ኢሜጆች አርቲፊሻል ኢንቴለጀንስ ጀነሬት ያደረጋቸው ናቸው። ኢንተርኔት ላይ አይገኙም ማለት ነው። ከዛ ውጭ ኢሜጅ ኤዲቲንግ እንግዲህ ይህንን ደግሞ እስኪ ቾኮሌት ድሪዝል እንግዲህ እዚጋ ቼንጅ አርገነው ወደ ቾኮሌት ቀይረው ብለነዋል። እዚጋ ወደ ቾኮሌት ቀይሮ እዚጋ ያሳየናል ማለት ነው። እስኪአሁን ደግሞ ወርክ ስፔሴን ቀይርልኝ ይለዋል። ሰጠዋለው ፎቶ አነሳና ሰጠዋለሁ። በዛ ፎቶ መሰረት በጣም የተበለሻሸውን ስትራክቸር ይቀይረዋሉ አይቀይረውም የሚለውን አብረን እንመለከታለን። ፕሮምቱም ሰጥቼዋለሁ። አሁን ፎቶ አንስቼ ልስጠው እዚ ጋ ያው እንደምትመለከቱት ይህን ይመስላል። በጣም ሜስታፕ የሆነ ነው። በጣም ነው የሚገርመው፣ በጣም ነው የሚገርመው። እዚ ጋ የመጀመሪያ ኢሜጅ እዚ ጋ እንደምትመለከቱት ይሄ ነበረ። እስኪ ዙም ላርግና ላሳያችሁ። የመጀመሪያ ኦፊስ ስትራክቸሩ ይህን ይመስለው። እንግዲህ እንደምትመለከቱት ከታች ብዙ ብዙ አምርም ሶ መጀመሪያ ክላተሩን ክሊን አርገዋለኝ። እንደምትመለከቱት እዚ ጋ ክሊን አርገው ከዛ በመቀጠል እዚ ጋ ይህንን ሰጠኝ። ኬብል ማኔጅመንቱን እዚ ጋ ሰራ። እንደምትመለከቱት አሁን ንጹህ ነው። አያችሁት? ይሄ ሁለተኛው ስቴፕ ላይ የሰራው ነው። ከዛ በሶስተኛ ደረጃ እዚ ጋ ፕላንታ መጣ፣ አያችሁ እዚህ ጋር ችን ግሪን እንትን አደረጋት እዚህ ጋር እንደምትመለከቱት። ከዛ ላይቲንጉን እዚህ ጋር አስተካከለው። አያችሁ እዚህ ጋር እንዴት ላይቲንጉ እንዳስተካከለው። የመጨረሻው ስቴፕ ላይ ውበት ጨመረበት። አያችሁ እዚህ ጋር እንዴት እንዳሳመረው። እንግዲህ ይሄ መጨረሻ ላይ ያሳመረው ይሄንን ነው። እንግዲህ እዚህ ጋር ቆይ ዳውንሎድ አድርገውና ላሳያችሁ። መጀመሪያ የነበረው ይሄ ነው፣ እንደምትመለከቱት የመጀመሪያው ይሄ ነው። በጣም ምስቅልቅል የወጣ ነው። መጨረሻ ላይ የሰራው ይሄንን ነው። እንዴት አድርጎ እንዳሳመረው ተመልከቱ። በጣም ንጹህ ነው፣ ስትራክቸርድ ነው። በጣም አሪፍ ነገር ነው ያደርገው። እንግዲህ የተለያዩ ነገሮችን ማከናወን የሚችል እጅግ በጣም የሚገርም አፕ ነው። ነፃ ነው የጀሚናዊ የጀሚናይ ሞዴል ነው፣ ነጻ ነው። ተጠቀሙበት። እንግዲህ ለዛሬ ያዘጋጀንላችሁ ፕሮግራም ይሄንን ይመስላል። በቀጣይ ፕሮግራም በሌላ ሌላ ነገር እናሳያችኋለን። እስከዛው መልካም ቆይታ ይሆንላችሁ።